ብዙ አለው። አገልጋይ ዮናታን አክሊሉን ሞቅ አድርጋችሁ ተቀበሉት። ዮናታን እንዴት ነህ? ሰላም ነው ወይ? ደህና ነኝ። ያለው እንዴት ነህ ሰይፍ ስለተያየን በጣም ደስ ብሎኛል። አመሰግናለሁ። ታቆታላችሁ ብዬ ተስፋ አረጋለሁ። ታቆታላችሁ ይሄውን የመጣው ትውልድ የትኛው የዕድሜ ክልል ውስጥ የሚመደብ ነው? የእሳቱ ነዋ፣ እሳቱ ነዋ። እኛስ ያንተ፣ ያው የውሃው ነው። ልጠጣ እኔም ልጠጣለህ። ያዝ ያዝ፣ አንተ ያዝ። አንተም ውሃው ጋር አካባቢ ነህ አይደል? የቱ ጋር መስልሃለሁ? እኔ አዋሃ አካባቢ ከእኔ ብዙም የምትርቅ አይመስለኝም ብለህ ነው ታላቅ የበት ሆን ነው የተወሰነ አንድ አስር ዓመት አንድ አስር ዓመት የሰው ልጅ እድሜ በአራት ይከፈላል። የመጀመሪያው የንፋሱ እስከ አስራ ሶስት ነው። ከዜሮ እስከ አስራ ሶስት የንፋስ የንፋስ። ከአስራ ሶስት እስከ ከአስራ አራት እስከ አርባ ያለው ደግሞ እሳቱ፣ የእሳቱ እሳቱ። እኔ እሳት ውስጥ ነኝ። እስካሁን እንደ እውነት እዚህ አለኝ እስካሁን እንደ ጅማ እንሰጠም እሳት ውስጥ። ለዚህ ነው ለካ ፍንድት ፍንድት ምለው የሚያቃጥለው ነው የሚያሞቀው ሁለት አይነት እሳት አለ አለ የሚያሞቀው ምንድን ነው በአግባቡ ራሱን የገዛ ባለራዕይ የሆነ እሳት ነው ግን አይቶ ከሆነ ኤሌክትሪክ በአግባቡ ከመጣ በሚፈለገው በኬብል ከመጣ በሚፈለገው ቮልቴጅ ከመጣ ከመጣ ይጠቅማል ይጠቅማል ከዛ ውጪ ከመጣ ግን ደግሞ ይጎዳል አዎ እና ልክ እንደዛ ነው አይ እያሰብኩት ነበረ ወጣትነት ራስን ማረቅ ካልተካተተበት ወይም ደግሞ አንድ ወጣት ራሱን ካላረቀ ጉዳቱ ለእሱ ብቻ አይደለም ለሌላውም ይተርፋል በትክክል ሚሊኒየም አዳራሽ በዚህ ሳምንት በጣም ብዙ ወጣት ያን ያጨናነቀ ብዙ ሰዓት የመጣበት ፕሮግራም አካሂዷል ይህ የመጀመሪያው ነው በሚሊኒየም አዳራሽ የመጀመሪያ ነው ከዚህ በፊት ግን ሁለት አመታቶች ሁለት ሺህ ዘጠኝና ሁለት ሺህ አስር በሐዋሳ የወጣቶች ትምህርት ፕሮግራም ነበረ። ብዙ ጊዜ አንተን በተመለከተ እንደ ሴፉ ቤቤስ እንግዳ እንዲሆን አንዳንዶች ሲጠይቁ ኢትዮጵያዊነትን በተመለከተ የምትሰብካቸው ስብከቶች፣ የወጣቱ ነገር በጣም እንደሚያሳስብህ፣ ብዙ ወጣቶችም ከተለያዩ እምነት ተቋማት ወደ አንተ እንደሚመጡ የአንተን ፕሮግራም እንደሚካፈሉ ሰምቻለሁ። ኢትዮጵያዊነት ላይ እስኪ እዚህም ላሉት በየቤታቸውም ለሚከታተሉት ይህን ፕሮግራም ትንሽ ነገር እናውራ። ኢትዮጵያውን ስጋት ላይ ነች ብለህ ታስባል ስጋት ላይ ነን? ስጋት ላይ ነች ብዬ አላስብም። ምክንያቱም ኢትዮጵያ የተሰራችበት ድርና ማቅ እንደዚሁ ቀላል አይደለም። በጣም ጠንካራ፣ ለረዥም አመታት በመከራም በችግርም በማጣትም በረሃብም የተፈተነ ነው። ለእኔ ስጋቱ አይታይም። ከስጋቱ ይልቅ ተስፋው ነው የሚታየው ምክንያቱም ይህንን በተደጋጋሚ ጊዜም ስናገር ነበረ። አንዲት ሴት ስታረግዝ እግሯ ያብጣል፣ እጇ ያብጣል፣ የሆርሞን መበጥበጥ ያጋጥማታል። አንዳንዴ አፍንጫም ሰፋ ይላል። እና ያ የሆርሞን መበጥበጥ ሊመጣ ያለ ተስፋ፣ ሊመጣ ያለ ፐርሰን ና ልጅ እንዳለ አመላካች እንጂ በሽታ አይደለም። ለውጥ የግድ ከነውጥ ጋር ነው። እንቅስቃሴ ካለ የግድ ፍሪክሽን አለ። ያንን ፍሪክሽን በአግባቡ ማኔጅ ማድረግ ነው እንጂ ያለ እንቅስቃሴ ይመጣ ለውጥ የለም። ስለዚህ በእርግጠኝነት ኢትዮጵያ ከሶስት አመት በኋላ በሚገርም ብልጽግና ውስጥ የምትገባው ለዛ። ለምሳሌ ልጅ ሊመጣ ስላል ምጥ የሚመጣው እንዲሁ ልጅ የሌለው ሴት ውስጥ ምጥ አይመጣም። የሶስት ሰዓት ምጥ የሰላሳ ዓመት ልደት ይወጣዋል። የአርባ የሀምሳ የስልሳ ዓመት ልደት ይወጣዋል። ሴቶች ሶስት ሰዓት አምጠው አራት ሰዓት አመጣው አርባ ዓመት ሀምሳ ዓመት ሀፒ በርዝዴይ ይላሉ። ስለዚህ የትንሽ ጊዜ ምጥ የረዥም ጊዜ ልደት ነው። አሁን ኢትዮጵያ ከዚህ በኋላ ላለው ትውልድ የልደት የደስታ የበረከት እንዲሆን የተወሰነ እያማጠች ነው። መገላገሏ ግን አይቀርም። ከተገላገለች በኋላ ብወለድ ኖሮ ብዬ አሰብኩኝ። እኔ ደግሞ ብዙ ምጥ አይመቸኝም። ማን ያገላግላት? እኔ እናንተ ጋር መሸሽ አግባብ አይደለም። አዎ ሌላው በሚከፍለው ዋጋ ጥግ ይዘህ ተጠቃሚ ለመሆን ማሰብ ትልቅ የማንነት ክስረት ነው። ስለዚህ ችግሩ ውስጥ በችግሩ ውስጥ አልፈ የደስታውን ቀን አብረህ መቀበል አለብን። በደንብ አንዳንድ ነገሮች እንቅልፍ ይነሷሃል። ትተኛለህ። ቆይ እኔ በደንብ ላጠና ካልሆነ መስጠቀር ላነበ ካልሆነ መስጠቀር በደንብ ነው የምተኛው። አንዳንዶች እንቅልፍ ካየን ይላሉ። ማለት የነገሮች ኳ ባለ ቁጥር የመደንገጥ ነገር አለ እንዲህ አይነት ስሜቶች አሉ፣ አንተ ውስጥ። በፍጹም መሬት ላይ የተኛ ሰው ወድቃለሁ ብሎ እንደማይፈራ እግዚአብሔር የተደገፈ ሰው በፍጹም ነገ ምን ይሆናል ብሎ አይፈራም። ስለዚህ ማልተኛ አንድም ቀን ሳልተኛ ቀር ይችላል አቅም ሚስቴን ብትጠይቃት እንደውም ትነግርሃለች። የሚቀጥለው ቀን በጣም ቻሌንጅና ከባድ ነገር አለ እየተባልኩ ተኛለሁ። ዳዊት ሲናገር ምን ይላል መሰለ? እኔም ተኛው ይልና ደግፎኛልና ነቃው ይላል። ሰው ከተኛበት እንኳን ለመነሳት በእግዚአብሔር ተደግፎ ነው። እንቅልፍ እንዴት እንደሚመጣ እንኳን አታውቀውም፣ ሳይንስም አልደረሰበትም። እና እንቅልፍ የሚሰጥ ደግሞ እግዚአብሔር ነው። ስለዚህ እንቅልፍ ላይ ችግር ምንም፣ በደንብ ነገን ተስፋ ታደርጋለህ። ሁሉም ነገሮች ጥሩ ይሆናሉ። ሊነጋ ሲል ይጨልማል የሚለው አባባል በዛበትና እንደ ወዳጅ የሬ ጨለማ መቼ ነው የሚነጋው? ምክንያቱም ጨለማው በጣም ረዘመበት መሰለኝ። አንዳንዶች እንደዛ ይላሉ። ነገሮች ጥሩ ይሆናሉ ብሎ ሲታሰቡ ሞ እየከፋ ይበልጥ እየጨለመ ሲሄድ ነው። ቅድም ግን አንተ ስትል እንደገባኝ አይ አይዞን ምጡ በሰላም ከተገላገለ ግን ሀገራችን ሰላም ትሆናለች። ወጣቶች በአብዛኛው ለምሳሌ ትናንትና መጡ የነበረው ሰበካ ወይም ደሞ እዚያ ጋ ያለ ነበረው ወጣት የቀረበው ትምህርት ምንን መሰረት ያደረገ ነው? የነበረው ፕሮግራም ያው መልካም ወጣት ለኢትዮጵያ አንድነት የሚል ነው። መልካም ወጣት ዋና አላማው ሀገሩን የሚወድ እኔ ከማለት ይልቅ እኛ ማለት የሚቀናው ቤተሰቡን የሚወድ ስደትን አማራጭ ያላደረገ፣ ተግባቢ፣ የችግር ሳይሆን የመፍትሄ አካል መሆን የሚስማማው ከመንጋ አስተሳሰብ የወጣና በራሱ ላይ እምነት ያለው በምክንያትነት የሚኖር በምክንያታዊ የሆነ ሀሳብ የሚያራምድ ባለራእይ ትውልድ። ባለራእይ ስንል ምኞት አይደለም። ምኞት ብዙ ሰራተኛ ይቀጥራል ደሞዝ ግን አይከፍልም። ምኞት ካልጋቸው የማይወርዱ ከቤታቸው የማይወጡ የሰነፎች ሀብት ነው። ብዙ ሰው ምኞቱን ነው አላማ፣ ራእይ አድርጎ የሚቆጥረው ወይም ደግሞ አላማ መልካም ሀሳብ አይደለም። አሁን ቤት መስራት፣ መኪና መግዛት፣ የሆነ መመረቅ ምናምን ይሄ አላማ አይደለም። አላማ የታየህ ነገር የምትነሳሳለት ጉዳይ ብቻ ሳይሆን የምትነሳለት አሳታፊ የሆነ ነገር ያለው ለምሳሌ በዚህ አቅጣጫ አንድ ነገር ብነግርህ በአላማ የሚባለው ነገር ህልም አይደለም አንዳንድ ሰዎች ህልም ያልማሉ ህልም ራስህ ጀምረህ ራስህ ነው የምትጨርሰው ግን አላማ አሳታፊ ነው አላማን ለማሳካት የሆነ ነገር ማድረግ አለብ አለብን ሌሎችም ይካተታሉ አንተም ብቻ የሚያኖርህ ከሆነ ምኞት ነው የግል ህልም ነው እና በሌሎች እድገት ደስ የሚሰኙ ሌሎችን የሚያካትቱ የሚያሳትፉ ወጣቶችን መፍጠር ነው እና የትላንትናው መልእክትም የነበረው እኛ የኢትዮጵያ ወጣቶች የኢትዮጵያ አዲሱ ልደቷ አብሳሪ እረኞች የትንሣኤዋ ደውል ምስክሮች እንጂ የጠላቶቿ ድንጋይ አቀባዮች አይደለንም ነው። የእኛ ጠቦች አልፏል። አንዳንዴ ያለፈው የእኛ አያቶች ባጠፉት ነገር ወይም ደግሞ አያቶች ሰሩ በተባለው ነገር የሚመጣ ጠብ አግባብ ነው ብለህ ታስባለህ? ለምሳሌ እንዲሆኖ ነበር መጠየቅ ካለበት አንድ ሰው ራሱ ባረገው ነገር ነው መጠየቅ ያለበት። ግን አንዳንድ የጠቡ መንስኤ አንተ በማታውቀው ነገር ሊሆን ይችላል። እንዴ ነገሮች ያሉ ኢትዮጵያ ውስጥ ምንድ ነው መሰለ፣ ይሄ የቂም ውርስ ነው። እኛ ሀገር ሀገር ብቻ ሳይሆን ቂም ያወረሱን፣ መጽሐፍ ቅዱስ ላይ ዳዊት ለሰለሞን ዙፋን ብቻ አይደለም ያወረሰው፣ ቂም አውርሶታል። ሳሚ የሚባል ሰው ሰድቦኛል፣ ከነሽበቱ በደም ወደ መቃብር አወርደዋለሁ ያለውን አባት እያለውን ያደረገው እና ይሄ የቂም ውርስ ትምህርት ነው አሁን እየበጠበጠን ያለው። አንተ እንዲሆንከውን እነ ገሌ እንዲህ ስላደረጉ ነው፣ ትላንት እንዲህ ስለነበርክ ነው የሚል ማለት ነው። ግን የኢትዮጵያ ህዝብ አብዛኛው ሃይማኖተኛ ነው፣ እምነቱን ይወዳል። ይህንን ስትመለከት ከእምነቱ የተቃረነ አኗኗር ነው እየኖረ ያለው፣ አሁን በትላንትና ስትያዝ ማለት ነው። ምክንያቱም ለምሳሌ ታላቁ መጽሐፍ ምንድን ነው የሚለው በእኔ የሚያምን የህይወት ውሃ ወንዝ ከወዱ ይፈልቃል ነው የሚለው ወንዝ በኋላ ትዝታ አይታሰርም። ባለፈው ሳምንት ልብስ አጥባችሁብኛል፣ ቆሻሻ ጥላችሁብኛል፣ በዚህ ሳምንት አልፈስም አይልም። አለ። አዎ፣ ህይወቱ ከምንጩ ስለሆነ ከሰፈሩ ሰው ምላሽ አይደለም። ስለዚህ አንድ የመጽሐፍ ቅዱስ አማኝ የሆነ ህዝብ ካለፈ ትዝታ ጋር እስረኛ ሆነ ማለት ከምንጩ ተፋቷል ማለት ነው። ስለዚህ ከሚኒሊክ ስህተት ጋር እስረኛ መሆን ከኃይለ ሥላሴ ስህተት ጋር እስረኛ መሆን ከመንግስቱና ከኋላ ደግሞ ኤዛና ብለህ እስረኛ መሆን ማለት አሁን ያለህበትን የህይወት አይነት ነው የሚናገረው። ስለዚህ ትላንትናም እንደውም ስሰጥ የነበረው ትምህርት ያመናችሁት ህይወት ድንበር የለውም። ወንዝ አይተው ከሆነ በሁለት በጠላትነት መካከል ባሉ ሀገሮች መካከል እንኳን ይፈስም። የሃይማኖት ድንበር የለውም። ኢቲስት ነው ቡዲስት ነው ክርስቲያን ነው ሙስሊም ነው አይልም። ወንዝ ወደ ራሱ አይፈስም። እና በተለይ አብዛኛው የክርስትና እምነት ተከታይ የተቀበለው እምነት የወንዝ አይነት እንደሆነ ጌታችን ኢየሱስ ክርስቶስ ሲናገር ትሰማዋለህ። እና የመጽሐፍ ቅዱስ ላይ ዮሐንስ ወንጌል መጽሐፍ ምዕራፍ 7 ቁጥር 38 ላይ ይናገራል። እና ወንዝ ወደ ራሱ አይፈስም። ወደ ራሱ ካልፈሰሰ ጥቅሙን ለሌሎች ጥቅም ነው የሚያፈሰው። ያ ማለት ወደ ራሱ ብሔር አይፈስም ጥቅም፣ ወደ ራሱ ቤተሰብ ወይም ወደ ራሱ ኢንተረስት አይደለም የሚያፈሰው፣ ለሌሎች ነው ለሌሎች ነው የሚኖር። ስለዚህ ትላንት ሲሰጥ የነበረውን ትምህርት አንደኛ የማይቋረጥ ወንዝ አይቋረጥም። ክረምት በጋ ሲዝናል አይደለም ደግነቱ፣ ቸርነቱ፣ ፍቅሩ፣ ርኅራዩ ና ይሄ ወጣት የወንዝ አይነት ህይወት ነው መኖር ያለበት፣ የማይቋረጥ ወደ ራሱ የማይፈስ፣ ወደ ብሔሩ፣ ወደ ቤተሰቡ፣ ለግል ጥቅሙ ሳይሆን ለሌሎች ጥቅም። ዴን በኋላ ትዝታ መታሰር የለበትም። ኢየሱስ ችግርም ላይ አንዳንድ ትምህርቶችን ትሰጣለህ። ብዙ ሶስተኛ እንዴ ብዙ ሱሰኛ ብዙ አለ አለ እንጂ ምን ያህል አደንዛዥስ አደንዛዥ መሆኑን ያወቅኩት በአንድ ወዳጄ ነው። ማለት ያጨሳል፣ ተደብቆም ቢያረግ ያጨሳል። እንደሚያጨስ እናውቃለን። አጭሶ ባለፈው ቫላንታይን ለት ሀገር ሁሉ ቀይ በሆነበት ሰዓት መጣ። ምንድን ነው ዛሬ አለ? አይ ቫላንታይን ነው ስለ፣ ወይኔ ችቦ ሳልገዛ ማለት እኔ ሌላ ልንገራ፣ ሀሺሽ ጭሶ መጣ ን ማታ ወደ ቤቱ ሊገባ ሲል በሩ ተዘግቷል። በሩ ላይ ቆሞ በአፉ ኳኳኳኳ ይላል። አንኳክቷል ማለት አንኳኳ። እንደገና ደግሞ ከጓደኞቹ ጋር ወደ ውስጥ ወደ ግቢ ሊያዘልሉት ተሸክመው ወረወሩት እና እዛ ወደቀ። ሲያያቸው አብረውታል። ፋዘር ይቆጣል ተዋላች፣ ፋዘር ይቆጣሉ ተው። የገባ መስሎታል። ከቀልብ እኮ አለ መሆን ነው። በቀን ኮ ፍራሹን አንስቶ እናቱ ጣራ ላይ አንጥፎ የተኛ ልጅ አለ። ምን ነው አለ፣ በቃ ረፍት ሊወስድ በቀን ነው። በቀን ፍራሹን ከቤት አውጥቶ ጣራ ላይ አንጥፎ ይሄ ኮ ቀረብ ይላል አይደል? ወደ አቅል እሱ ብቻ አይደለም። ለውሻ የገዙትን የበግ ጭንቅላት ቁጭ ብለው በልተዋል። ሴቶች ማለት ነው በጣም ይከብዳል የድንዛጭስ ነገር መጨረሻችን እንደዚህ የሆነ እና ብዙ ብዙ የሆኑ ሰዎች አሉ ማለት ነው ስለዚህ አደጋ ላይን ነው በጣም ለምሳሌ ኢትዮጵያን ካያት በአሜሪካን በየአስራ አንድ ደቂቃው አንድ ወጣት በእጽ ምክንያት ይሞታል አሜሪካን የሚያክል ትልቅ ሀብታም ሀገር ማለት ነው ሲቀጥል ለምሳሌ አይቶ ከሆነ አሜሪካ በአፍጋኒስታን በኢራቅ እና በቪየትናም ካጣችው ወታደር በላይ በሱስ የሞተው ወጣት ይበዛል። ምን ያህል ችግሩ በጣም ከፍተኛ እንደሆነ ማለት ነው። በ2013 ዓ ም 3 ሺህ ወጣት ነው በሱስ የሞተው። በ2017 20 ሺህ ነው የሞተው እና በዛ ሀብት በዛ አቅም በዛ ቴክኖሎጂ በዛ ስልጣኔ ሊቋቋሙት ካልቻሉ ኢትዮጵያ ውስጥ ስላልተጠና ነው እንጂ አዙሮት ነው የሞተው የሚባሉ ሁሉ በሱስ ነው የሞተው ማእኔ ለቃለመልስ አማል ሆስፒታል እጄ ነበር እና 85 አቅሉን ስቶ የገባው ሰው ከጫት ጋር በተገናኘ ነው። ደንግጬ ነውእዛው ተፍቼ ወጣውም ነበርበፊት እጠጣነበር እቅም ነበርሁ። የምናገረዋለሁ በነገራች ላይ የእኔ ልምድ ከጠቀማችው ስጠጣ መጥፎ ነገር ያጋጥመኛል። የ2 ዓመት ልደቴ ላከብር ድል ተብሎ ተደግሶ እንግዲህ በሚቀጥለው ቀን ልደቴ ዋዜማውን ግን ከጓደኞቼ ጋር ተጫጫስኩኝ ማለት ነው። ጥግብ ብዬ ጠጥቼ ተኝቼ፣ ለሊት ላይ ተንኳኳ። ከፈትኩኝ፣ ጋቢ የለበሱ ካፖርት የለበሱ ሰዎች ካያችሁ፣ ምንድን ነው መርዶ አለ አይደል መቼም፣ ብለው ነው የሚጀምሩት። አባቴ ሞት ያን እለት ማለት ነው። ከዛን ቀን ጀምሮ መገጣጠም ጀመርኩኝ። ጠጥቼ ካደርኩ የሆነ ነገር ያጋጥመኛል ማለት ነው። ይህንን ነገር ግን ያወቅኩት ብዙ ከጠጣው በኋላ ነው። የሚያሳዝነው ብዙ ነገር ለካ አጋጥሞኛል፣ በኋላ ላይ ነው ሳስቡ እንዲ ነገር ለእኔ ያልተፈቀደም። አንዴ ሆሊውድ የሚባል ጋዜጣ ነበረን እና ኢምፓየር የሚባል ፊልም ኢትዮጵያ ቴሌቪዥን ስተላለፍ ታስታውሳላችሁ። እሱን ሸልሞ ላወቀ ሽልማት ለማዘጋጀት ሼል የሚባል ድርጅት ሄደን አናገር ናቸው ስራ አስኪያጆቹንና የ250 ሺህ ብር ጉዳይ አለቀ። በጋዜጣችሁ ላይ አስተዋውቁ፣ እኛን ከፍላለን፣ ይህን ብር ተባለ። ልክ ደወልኩኝ ስል ገንዘብ ቤት አቶ ሰይፉ አትመጣም? አልቋል እኮ አለኝ። እሺ አሁን ልምጣ። አዎ በቃ አሁን ብትመጣ አልቋል፣ እጄ ላይ ነው ቼኩ። በቃ እሺ አልኩ። ዘጋው። እና ከጓደኞች ጋር አልቋል አልኳቸው። እንዴ ሴሌብሬት እናርግ እንጂ፣ ረባካችሁ። ተዉ ይቀር፣ እኔ ያቃለዋ። ተዉ እባክህ፣ ምን በቃ ተፈርሟል አይደል? እንዲ አሉኝ። አዎ በቃ እንጠጣ እንጠጣ ተጠጣ ጠዋት ላይ ልቤ ይመታል። ሄድኩኝ ገንዘብ ቤት፣ ልክ ሳይ በሩ ተከፍቷል። ገንዘብ ከፋዩ አሉ ስል መጣህ እንዴ ይኸው አሉኝ። ቼኩን አይ ምንም አይመጣም አልኩ። እዚች ላይ ነው የምትፈርመውና የምትወስደው ብለው እየመጡልኝ እያለ ስልኩ ጭር አለ። አነሱት ሄሎ፣ አዎ መጥቷል፣ መጥቶ ያናግረን እሺ ይመጣል ብለው ዘጉና ቢሮ ትፈልጋለ አሉኝ ሄጅስ ጠይቅ ምን ቢሆን ጥሩ ነው ከኢትዮጵያ ቴሌቪዥን ጋር ተነጋግረን ስራውን እኛ እንሰራለን ስላሉት ሶሪ አሉኝ እንዲ ይሄ መጠጥ የሚባል ነገር እያልኩኝ ከዛም በኋላ እንግዲህ ነገሮችን ሳገጣጠማቸው ስለማይቀናኝ መጠጥን አቆምኩ ማለት ነው ስላ አልተፈቀደልኝም ብዬ አሰብኩኝ ማለት ነው አንዳንድ የሀገሩ ድብልቅልቅ ሲል ሀገሪቷ ኢትዮጵያ የጠጣች ይመስለኛል ምክንያቱም ከእኔ ነገር ጋር አገጣጥመዋለን። ምናልባት እንዲህ ነገሮች ይሰሩ ይሆን አላውቅም። አዎ፣ ምንድነው ሱሱን በተመለከተ ሁለት አይነት አስተሳሰብ አለ። ቾይዝ ነው ወይስ ዲዚዝ ነው የሚል ማለት ነው፣ ምርጫ ነው በሽታ ነው። አንዳንድ ሰው ምርጫ ነው፣ እኔ መርጬ ነው ሱሱ ውስጥ መጠጣት የጀመርኩት ማቃም የጀመርኩት ስለዚህ ፈልጌ እንደገባው ፈልጌ መውጣት ይችላለሁ ብሎ ይላሉ። ሌሎች ግን ነው አይደለም፣ በሽታ ነው አንድ ሰው መታመሙን ካላመነ መድኃኒቱን አያገኝም ብለው ይላሉ። ዞሮ ዞሮ በሱስ ውስጥ ያሉ ሰዎች በጫትም፣ በመጠጥም፣ በስጃራም በአሽሽም ከእናታቸው ለቅሶ ከበለጠባቸው ለታቸው ሰርግ የተሰጣውን በርበሬ ካሸጣቸው እና የቤት ውስጥ እቃ በሙሉ ካስጨረሳቸው መሳቅ እየሳቁ ማልቀስ ከፈለጉ እያወሩ ዝም ማለት ከፈለጉ በሽታ ላይ እንደሆኑ ማመን አለብን። ይህን ሁሉ ደግሞ እንዲያደርጉ የሚያደርጋቸው ሱስ ነው። ያ ነው ነው ያ ጉዳይ ነው። አንድ ሰው ለምሳሌ ሱሰኛ ነው ለመባል ኮንቲኒስሊ መጠጣት የለበትም። ሱሰኛ የሚባል ሰው ሁሌ የሚጠጣ አይደለም። ሱስ የሚትሮጎመው ከመጠጡ በኋላ በሚፈጥረው ውጤት ነው በሚያመጣው ሪዛልት ነው፣ ሱሰኛ ነው ሱሰኛ አይደለም የሚባለው እንጂ ሁሌ ኮንቲኒስሊ በማድረግና ባለማድረግ ብቻ አይደለም። እንግዲህ ብዙ ሰዎች የተለያየ ነገር ይላሉ። ዞሮ ዞሮ ኢኮኖሚካሊ ከጎዳ ከትምህርት ካስቀረ በጣም የምትወዳትን እናትን ለቅሶ ካስቶ ከሰው ለይቶ መቃብር ሰፈር ካሳደረ ከዚህ እስከ ሐዋሳ በእግር እንደዚህ እንድትለካ ካረገ መኪና ሲመጣ እንደዚህ እግሩን ዘርግቶ በዚህ ሹለክ ካስባለ አላመመኝም፣ ጤነኛ ነኝ ትላል። አስቸጋሪ እና የመጀመሪያው ሱስ ውስጥ ያሉ ሰዎች ችግራቸው መርጬን የገባሁት እኔ እንደገባሁን ይወጣሉ ይላሉ። ለምሳሌ ሱስ ውስጥ ያሉ ሰዎች ችግራቸው ምንድነው? እኔን እንጂ የሚጎዳኝ ሌላ ሰው አይጎዳም ይላል። ዞሮ ዞሮ ግን ኢኮኖሚካሊም ሳይኮሎጂካሊም ቤተሰቡን ሁሉ ይጎዳል። አሁን አንዳንድ አዲክሽን ውስጥ ያሉ ልጆችን እናቶቻቸው ኔ ፊታቸው ላይ ያለው ማድያጽ ወድቀው ጥርሳቸው ተሰብሮ መልካቸው ተበላሽቶ ሲመጡ ምን እንደሚሰማቸው ተመልከት። ከዛ ደግሞ ወደ ስርቆት ሱስን እኔን አልጎዳም ማለት አይችሉም። እኔን አልጎዳም፣ ቤተሰቡም ተጎድቷል። እቃ ሲሰርቅ የሌባ እናት ትባላለች፣ እናትየው ተጎዳች። ያ ትልቅ የሚፈጥረው የሞራል ስብራት አለ። ስለዚህ ጉዳትህን ከኪስ ብቻ አንጻር አለማሰብ ያለበት በኪስም አለው እና እንግዲህ በሽታ መሆኑን ማመን አለበት። አንድ ሱስ ውስጥ የገባ ሰው ለመዳን ከፈለገ መጀመሪያ እኔ ሱሰኛ ነኝ፣ ሱሰኛ ነኝ፣ ይሄ ችግር አለብኝ፣ ከዚህ መውጣት እፈልጋለሁ። ምክንያቱም አይቶኮነ ጴጥሮስ እኮ ውሃ ላይ መምጣት እፈልጋለሁ አለ ና አለው። እየሰመጠ እያለ እነ ዮሀንስ ሙዲ ይዙብኛል ብሎ ጸጥ አላለውም። ስለዚህ እጁን አወጣ እየሰመጥኩ ነው ጌታ አውጣኝ አ ስለዚህ ሰው እየሰመጠ ችግሩ እየሄድኩ ነው ብሎ ካመነ ው ስትወድቅ፣ ሙዲ ያለያዘብህ፣ ስትታሰር፣ መልክ ሲበላሽ፣ ሙዲ ያለያዘብህ፣ ልትወጣ ስትል ሙዲ ይዝብኛል ብለህ አድኑኝ ብለህ እጅ ማውጣትህን ማቆም የለብህ እየሰመጥኩ ነው ችግሩ የሱስ ችግሩ በአንድ ቀን አይገለ በፕሮሰስ ነው። የፕሮሰስ ሞት ነው የምትሞተው ቀስ እያልክ የሞትክ የሞትክ የመጨረሻውን ግባት ይፈጸምልሃል እና የጀመርከውን የጀመርከውን ዲግሪ ማስተርስ ካስቆመ ምክንያቱም የት የምትደርስበት ቦታ እንዳደርስ አርገዋለ። አዎ ለምሳሌ የሚቅሙ ሰዎች የሚቅሙት ከሰው በላይ ለመሆን ነው። መጀመሪያ ከዛ ቅመው ከሰው በታች ሆናሉ። ከዛ እንደገና ከሰው እኩል ለመሆን ይቅማሉ። ከዛ እንደገና ትግሉ ከዛው ስለ ጫት ግን የሰማሁት ደስ ያለኝ ጫት አሁን የጫት የሙድ ባንክ ቢኖር ስትቀም ዛሬ ከነገ ላይ ተበድረ ነው ገብቷል አለ ስለዚህ ልክ ደሞ ነገ ላይ ካልቃምክ እንደገና ይደብራል ማለት ነው ስለዚህ ከነገ ወዲያ ደሞ ትበደርና ዛሬ ላይ ደረበ ትደሰትና የሚቀጥለውን ቀን ደግሞ እንደገና ትኖራለህ ማለት ነው እንደዚህ ብሎ ነው የገለጸው አንድ ወዳጅ የሱስ ክፋቱ ሌላውን መሰለ ሱሱን ብቻ እንድትንከባከብ ያደርጋል። እሷን ብቻ ለብቷል። ጥፍርህን አትቆርጥም፣ ልብስህን አትቀይርም፣ ጥርስህን አትቡርሽም። ባለህ አቅም በሙሉ ጉልበትህ እሱን ብቻ እንድትንከባከብ ያደርጋል። ስለዚህ ሱሱን ብቻ ራስን ትጥላል። ራስን ጥለ ማህበራዊ ህይወትን ጥለህ፣ ስራህን ጥለህ በጊዜ መግባት ሲኖርብህ፣ ሪፖርት ማቅረብ ሲኖርብህ እሱን ሁሉ ጥለ እሷን ብቻ እንድትንከባከብ ሲያደርግህ አሁን በሽታ ውስጥ እንደሆንክ ማወቅ አለብን፣ ማመን አለብን። እና ትልቁ እኛ ሀገርም በሱስ ማቅጣጫ ያለው ችግር እንደ ጴጥሮስ አለመሆን ይመስለኛል። እየሰመጡ እየሄድኩ ነው ብሎ የማለት ሱስ ላይ ቆመ መቅደላ ሊሰማ አይገባም፣ ጀግንነት ሊሰማ አይገባም። የብዙ እምነት ተከታዮች ከጀርባ አሉ፣ ወጣቶች ናቸው። ያ የሆነበት ምክንያት ምንድን ነው? በብዛት የማወራው ያው ህይወትን ነው የማወራው። የትኛውም ቤተ እምነት ውስጥ ያለ ቢሰማው ይጠቀምበት፣ ሊጠቀምበት የሚችለው ሁሉንም ስለሆነ ህይወት፣ በየትኛውም ቤተ እምነት ብትሆንም ህይወት ግን ህይወት ነው። ከዚያ አንጻር ይመስለኛል የማነሳቸው ርዕሰ ጉዳዮች ለማስተማር የምጠቀምባቸው አብዛኞቹ ናቹራል ናቸው። ምን በዓለም ላይ ያሉ አይደሉ፣ መሬት የወረደ መሬት የወረደ ነው። እና ለምሳሌ አሁን አንድ ነገር ልንገር። እኔ እናቴ በብዛ ብዙ ጊዜ በልጅነቴ የምትበድለኝ ነው ይመስለኝ በጣም የምትበድለኝ ይመስለኛል። ለምንድን ነው ይመስለኝ፣ ብዙ ጊዜ የምትገዛልኝ የአንበሳ ጫማ ጫማ ነው። እሺ ምነው፣ ታውቀዋለህ? አዎ፣ አርግ ማለ፣ እና የአንበሳ ጫማ ነው። የአንበሳን ጫማ ስለሚታወቅ ብዙ ስታይሉ ብልጭ ልጭ አይደለም፣ አትራክቲቭ አለ። የኔ የሰፈር ልጆች ደግሞ ስኒከር ያደርጋሉ ምናምን። ከዛ የተነሳ እኔን የምታሳንሰኝ ይመስለኛል በልጅነቴ ማለት ነው። እና አሁን ሲገባኝ ግን እናቴ አስተማሪ ነበረች። ስለዚህ ጫማ እና ልብስ የሚገዛልን በአመት አንዴ ነው፣ ክረምት አካባቢ። እኔ ደግሞ በጣም ኳስ እጫወታለሁ። ስለዚህ እሷ ለእኔ እሷ ለእኔ የምታየው ክረምቱን መወጫዬ ነው። እኔ ደግሞ ከጓደኞቼ መብለጤና ለመብለጤ ነው። ምክንያቱም ሱ ስኒከር ያደርጋሉ። እሺ። ስለዚህ እንዲህ አይነት ርዕሰ ጉዳይ አንስተ ስታወራ እያንዳንዱ ልጅ በየቤቱ ቤተሰቡ እየበደለው እንደሆነ አስቦ ነው የሚቀመጠው። ወላጆች ነጋቸውን አይተው፣ ክረምቱ መወጫቸውን አይተው፣ ችግሩ መወጫቸውን አይተው ያሉ ልጆች ደግሞ ወደ ጎን ፉክክር እበልጣለሁ አይነት ይሄዳሉ። እና የማነሳቸው ርዕሰ ጉዳዮች ሩቅ ያልሄዱ እዛው ህይወታችን አካባቢ ያሉ መሆናቸው ይመስለኛል። በሁሉም ቤተ እምነት ውስጥ ያሉ ሰዎች ይነካቸዋል ማለት ነው። አሁን ይሄ የማይነካው አንተንም ይነካል። እንደውም በአንበሳ ጫማ ነው የደረስኩት አንበሳጫማ አሁንም አለኝ እና ብዙ አራቀም ለእኔ ህይወት ልል አሁንም አደረጋለሁ። ልክ ነው እንደዚ። አሁን ለምሳሌ ትዕግስት፣ ፍቅር፣ ቸርነት ምናምን ብዬ አስተምራለሁ። አሁን ትግስት አንዳንድ ሰዎች ዝም ብለው ማለት ይመስላቸዋል። ትግስት ትግስት ዝም ማለት አይደለም ትዕግስት መጠበቅ የሚመስላቸው ሰዎች አሉ። መጠበቅ አይደለም። ትዕግስት በመጠበቅ ውስጥ የሚገለጥ መልካም ባህሪ ነው። ትዕግስት በሚለዋወጥ የሰው ሁኔታ ውስጥ ስለ ሰው ያለህ የማይለዋወጥ አስተሳሰብ ነው። ታግሼዋለሁ የምትለው እ አንዳንድ ሰው ሂሳቡን እየከፈለው አሁንስ በቃ ትዕግስቴ ልጨረስ ነው ይልል። ስለዚህ ታግሶታል ማለት አይደለም። አገኛኝ ለምሳሌ ፍቅር ወድሀለሁ ወድሀለሁ ና ይላል ሰው ፍቅር ግን እንደዚህ አይደለም። ፍቅር የሁለት ሰዎች ጥቅም ሲጋጩ የሚወስደው ውሳኔ ነው። የሁለት ባልንጀሮች ጥቅም ሲጋ ያለ ጥቅም ግጭት ፍቅር አይታወቅ እንደው የፍቅርና አሁን በአጠቃላይ የሰውነት ላይ የምናወራ ከሆነ ለምን እንደሆነ አላውቅም። አሁን ሰው እያነሰ ቁሳቁስ ከፍ እያለ መጥቷል። ገንዘብ አምላኪዎች እየሆንን ነው። ለዚህ ማሳያው አንድ የሰማዋት ነገር ደስ ብላኛለች። ሰውየው መኪናው ጠፋ እና ፖሊስ ጣቢያ የዶዋ ሲያፈላልግ ታርዷል አሉት። በቃ በዚህ ተናዶ መጥቶ ቤት ቁጭ አለ ማለት ነው። እና ቁጭ ብሎ የመጀመሪያ ልጅ ውስ ሴት ሄድም እረሱም ጠፍቷል ይሉታል። ይጥፋ፣ እሱንስ አልፈልገውም እንኳን ልጄ መኪናዬም ጠፍቷል። ማለት ከልጅ መኪና የበለጠበትን አጋጣሚ የሚገልጽ ነው። ለምንድ እንደዚህ ሆን ነው? ያው እንግዲህ በብዛት ሰው አሁን በተለይ ከቅርብ ጊዜ ወዲህ ግላዊነትን እየተማረ ነው የመጣው። ህይወት ማለት ቤት መስራት መኪና መግዛት ምናምን ነው እየተባለ በተለይ ሶሻል ሚዲያው የሚያሳየህ የተሳካላቸውን ሰዎች ምርጥ ምርጥ መኪና ነው ምርጥ ምርጥ ቤት፣ እንጂ ምርጥ ምርጥ ጠብና ለቅሶ አያሳየህ። የተመረጠ ነገራቸውን ብቻ ናቸው ያዩትን መከራ ያለ ማግኘት ያዩትን ፈዳ የለም። እንደውም ሶሻል ሚዲያ እኮ የሚልህ ከአንተ ሳር የኔ ሳር አረንጓዴ ነው ነው የሚል በሳር ሳር ግን እዛ ቆንጆ ሆኖ ነው የሚቀርብልን። ከዚህ አንጻር ቁሳቁስ ላይ በተለያየ መንገድ ሰዎች ፎከስ እንዲያደርጉ ራሳቸውን ለኔ ግን ለምሳሌ አሁን በዚህ አጋጣሚ ወጣቶች ቢሰሙ ደስ የሚለኝ ስኬት ቤት መስራት መኪና መግዛት አይደለም። ስኬት ስኬት በእኔ ሳቅ ውስጥ የሚስቁ ሌሎች ሳቆችን መፍጠር መቻል፣ በአንተ ኑሮ ውስጥ የሚኖሩ ሌሎች ኑሮዎችን ማምጣት መቻል ነው፣ ስኬት ማለት ነው። እኛ ሀገር ለምሳሌ አይተ ከሆነ ስንዴ ደብቆ በቆሎ ደብቆ ሰው ሲርበው ጠብቆ አትርፎ ሸጦ መኪና መግዛት ስኬት፣ በሰው ስቃይ ማለት በሰው ውጥረት በሰው እጥረት በሰው ድህነት አስር ሚሊዮን ብር ከባንክ ተበድረ ፋብሪካ ከመክፈት በቆሎ ደብቀ ስንዴ ደብቀ ሩዝ ደብቀ ስኳር ደብቀ ሰው እንዲርበው ጠብቀ ፕራዶ መንዳት ስኬት አይደለም። የሚቀጥለው ጀኔሬሽን ማሰብ ያለበት ይህንን ነው። ስለዚህ የስኬት ራሱ ዲፊኒሽኑ ሲቀየር፣ በመሰረቱ ለራሴ ያለ ትርጉም ሲቀየር ለስኬት ያለ ዲፊኒሽን ይቀየራል። ስኬት ማለት አሜሪካ መሄድ አይደለም። ልብስ መልበስ አይደለም። መኪና መንዳት ማለት አይደለም። አሁን አንዳንድ ሰዎች ወድቃለች ከሚሏት ኢትዮጵያ ወጥተው አድጋለች በሚሏት ኢትዮጵያ የወደቀ ሕይወት ይኖራል አሜሪካ አሜሪካ ወድቃለች ከሚሏት ኢትዮጵያ ወጥተው አድጋለች ብለው በሚሏት አሜሪካ የወደቀ ህይወት ይኖራሉ ያ ማለት ስኬት የምትኖርበትን ቦታ አይወስነውም አይወስነውም የምትኖርለትን አላማ ነው ስኬት የሚናገረው ለዛ ነው አሁን ስኬት ነው ተብሎ ለትውልዱ ለሰው የተነገረው በልቶሎ ኮንዶሚኒየም ቤት ያዝ መኪና ያዝ የሆነ ነገር ያ ስለሆነ የፉክክር ጉዳይ ሆነ ከዚህ አንጻር ነው እንግዲህ ለሀገሩ የሚያዝን የሚራራ የተወሰኑ ጥቂት የነጭ ሀገሮች የፈረንጆች ሀገር ለመሄድ አይቼ ነበር። የሚገርመ እንግዲህ እየሸመገሉ ችግኝ የሚተክሉ ድንጋይ እየፈለፈሉ ለሚቀጥለው ህዝብ መንገድ የሚያወጡ ሰዎች ናቸው። ለራሱ ከኖረው ለሌላው ሰው የኖረው ዜጋ ነው እነሱ ሀገር የሚበዛው። እና የኛ ሀገር ገና አመለካከት ላይ በደንብ መስራት አለብን። ከሞትኩ ሰርዶ አይብቀሉ ወደፊት እያሰብን መኖር አለብን። ነው መቅረት አለበት። በጣም እኔ የምስማማበት ሀሳብ ነው። አገልጋይ ዮናታን በጣም ሰፋ ያለ ጊዜ ሰጥተን ብናወራ በጣም ደስ ይለኛል። ተዝቀን እንደማታልቅ ወይም ደግሞ አመለካከትና የምታነሳቸው ቁም ነገሮች ደስ እንደሚሉ ሁሉም ሰው ያውቃል ግን ዛሬ እዚህ ላይ በቃ ማለት እንደገና እንገናኝ ማለት አይደለም። በሌላ ሰፊ ፕሮግራም ደግሞ እንደገና እንገናኛለን። እባካችሁ ለአገልጋይ ዮናታን ማገኑ ኒንክ